የጥራት አውራዎቹ የክሊማን ሊፍቶች በልዩነት ይመረታሉ ስንል በምክንያት ነው። እንዴት አሉ? ያዳምጡ። አንደኛ እያንዳንዱ ሊፍት ሙሉ በሙሉ በእርስዎ ፍላጎትና ትዕዛዝ ለእርስዎ ህንፃ በልክ ተበጅቶ የሚፈበረክ መሆኑ ነው። ሁለተኛ በከፍተኛ ጥንቃቄ የተመረቱት ሊፍቶቻችን በተደጋጋሚ የአይኤስኦ ከፍተኛ የጥራት የምስክር ሰርተፍኬቶችን ባገኘው የጥራት ፍተሻ ቴስቲንግ ፋሲሊቲ ውስጥ አልፈው ለእርስዎ የሚደርሱ መሆናቸው ነው። በእርስዎ ፍላጎት ዓለም አቀፍ ጥራቱን ጠብቆ የተመረተው ሊፍቶ በአግባቡ ስራውን እንዲሰራ የሚያግዙት እጅግ ዘመናዊ የአውቶሜሽን ሲስተሞች ያካተተ መሆኑ ነው። አራተኛ እነዚህ ሊፍቶች ከፋብሪካ ወጥተው ባህር ተሻግረው ህንፃው ድረስ ያለምንም ጉዳት እንዲደርሱ የሚያረጋግጥ ዘመናዊ የትራንስፖርቴሽን መንገዶችን መጠቀማችን ነው። ሊፍቶቹ ከደረሱ በኋላም በሰለጠኑ ቴክኒሽያኖቻችን የሚገጠሙ ሲሆን ይህ ሁሉ ምን ያህል ጊዜ ይፈጃል? ካሉ ከምርት እስከ ገጠማ የሚፈጅብን ጊዜ አራት ወራት ብቻ መሆኑ ነው። በተጨማሪም ለአንድ ዓመት በየወሩ ነፃ ክትትል አገልግሎት እንሰጣለን። ስለዚህ አሁኑኑ በ0930 80 23 68 በመደወል ስለ ግንባታው ያማክሩን ግንባታን ሲያስቡ ከክሊማን ሊፍት